አርባ አራተኛው ዓለም አቀፍ የሰበካ መንፈሳዊ ጠቅላላ ጉባኤ ባሳለፍነው ቅዳሜ ጥቅምት 8 ቀን 2018 ዓ.ም ተጠናቋል። በጉባኤው ለቅድስት ቤተ ክርስቲያን የሚበጁ በርካታ ምክረ ሐሳቦች ቀርበውበታል። በጉባኤው ማጠቃለያ መርሃ ግብር ላይ ያነጋገርናቸው ተሳታፊዎች እንደገለጹት ከሆነ ግን ከዚህን ቀደም በነበሩት ዓለም አቀፍ የሰበካ መንፈሳዊ ጠቅላላ ጉባኤ የተነሱ ምክረ ሐሳቦች እምብዛም ወደ መሬት ሲወርዱ እንደማይታዩ ነው። አሁን አምናም ባለፈው ዓመትም ብዙ እንዲሁ የአዲስ የውይይት መርሃ ግብር ተከፍቶ ብዙ ውይይቶች ተደርገዋል። ብዙ ነጥቦች ተይዘዋል። በጉባኤው ላይ የተነሱት ነጥቦች ለቅዱስ ሲኖዶስ ጉባት ሆነው ቀርበዋል። ነገር ግን በተግባር ደግሞ አናያቸውም፣ እንዲሁ ብቻ የጉባኤ ማድመጫ ሆኖ ነው የሚቀሩት። ዛሬ የተነሳ አጀንዳ የዛሬ አምስት ዓመትም ይነሳል። በየዓመቱ አንድ አጀንዳ ተነስቶ በዛ አጀንዳ ላይ ተነጋግሮ አቋም አውጥቶ አጨብጭቦ መለያየቱ ብቻውን ስራ አይደለም ስራው መቀየሩ ነው። አስተያየታቸውን ያጋሩን የጉባኤው ተሳታፊዎች ለቤተ ክርስቲያናችን ይበጃሉ፣ ያሻግራሉ ተብለው የተነሱት መልከ ብዙ ምክረ ሐሳቦች ወደ ተግባር እንዲቀየሩ ክትትል ማድረግ እንደሚያስፈልግም ነው ያመላከቱት። የቤተ ክርስቲያኒቱ ልዕልና በበለጠ ተጽዕኖ ፈጣሪነቷ፣ ተሰሚነቷ የበለጠ እንዲቀጥል ከተፈለገ እያንዳንዳችን ለተግባራዊነቱ ልንበረታ ያስፈልጋል። ምክክሩ ተግባራዊ እንዲሆን እዚህ ይህን የሚከታተል አፈጻጸሙን የሚከታተል ውሳኔ ካገኘ በኋላ አፈጻጸሙን የሚከታተል ሴኔት ወይም ደግሞ ጉባኤ ያስፈልገዋል፣ ኮሚቴ ያስፈልገዋል። ከላይ ጀምሮ እስከታች ቤተክርስቲያን የተሰናሰለ መዋቅር አላት። ይሄ የተሰናሰለ መዋቅር ነፍስ ኖሮት ነፍስ ዘርቶ እያንዳንዷን ተግባር እየቆጠረ በተቆጠረ በተሰጠው ልክ መስራት አለበት ብዬ አምናለሁ። ቅዱስነታቸው በአርባ አራተኛው ዓለም አቀፍ የሰበካ መንፈሳዊ ጠቅላላ ጉባኤ ማጠቃለያ ላይ ባስተላለፉት መልእክት ደግሞ የጉባኤው ተሳታፊዎች በስድስቱ ቅዱሳን ፓትርያርኮች ተሰይመው ባካሄዱት ውይይት ያቀረቡት ምክረ ሀሳብ ስራ ላይ እንደሚውል አረጋግጠዋል። የባለፈው ጊዜ የተደረገው በስድስት አርዕስት የተደረገው ውይይትም እና የተሰጠው ሀሳብ በእውነቱ የሚከበር ተቀባይነት ያለው በስራ ላይ መተርጎም የሚበቃ ነው።